ትገኛለህ እሷ ና ሰላም ገቡ ማለት ነው እንግዲህ። ሰላም ደነገጠች፣ ውብዬ ደነገጠች፣ ናሆ ደንግጠው ስም ቆመ። ጭራሽ ሰው የሌለበት ቤተ መቻችሁ አደለም፣ እንደፈለጋችሁ ይሆናችሁ ነው አይደል? አለች። ምን አገባሽ አለቻት ጂጂ ማለት ነው። ምን አገባሽ አለቻት አንቺ በገዛ ቤት በገዛ ቤት፣ ዝም በይ ስትላል ዝም በይ አንቺ ማለቻት ውቤ። እንዳትደ ውቤ ደግሞ ጥንትን መጠጥ ይዞ ጠርሙዝ ማለት ነው። የቢራ ጠርሙዝ ይዞ እሱን ተጓዳ ተዛ በኩል የወጣ ነው። ለካ ፍቅራቸው አሁን ገና ፍቅራቸው ፍቅር ላይ ናቸው እንዴ ገና ፍቅር ላይ እያረካቸው ነው እንዴ አለች ውብዬ፣ ማለት ነው የመሐመድ ማለት ነው የውቤ ማለት ነው። ውቤ ውቤ ራሱ ተቀይረዋል፣ በቃ ቀይራቸዋለች አለች። አደግ ልጅቷ መተተኛ ናት፣ ቀይረቻቸው ጂጂ ማለት ነው። ውቤ ላይ ሻሻ ስራ ናሆ ላይ ደግሞ የአንገት ብር አድርጋ ቀይረዋለች። ይህን ታውቃላችሁ እንግዲህ ተቀይረዋል፣ ሁለቱም ማለት ነው። ውቤ ታውቃላችሁ ሙስሊም ነው። ይህን አክል እንደዚህ አይነት ነገር አይወድም ነበረ። ግን በፊት ከውብዬ ጋር ነበረ። አሁን ግን ቀይረው ተናሆ ጋር ሆነች። እሷን እንዳትነኳት ማናችሁ እንድትነኳት አንፈልግም። ናውብዬም ናሆም፣ እሷ ማንም፣ ጅጅዬ ማንም ሰው እንዳይነካብኝ ብሎ አቅፏት እንደዚህ እንግዲህ አይታችኋት ትናንትና የውቤ ወንድም መጥቶ የናሆ ወንድም መጥቶ እንዴት እንደሆነ አይታችኋል ማለት ነው። ተደባደቡ ብዙ ደረጃ ደረሱ። አንተ ብሎ እንግዲህ ሊደባደቡ ሁሉም ነገር እቃ ሁሉም እንትን ብለዋል። ልጅቷም ልገል ብለዋል። እሱም አንገቱን ይዞ ላንቅ ነው አለ። ውብዬ የሌለችበት ቤት ማን ነው የሚቀመጠው? ምን አስበህ ነው? ከነ ልጆች አውጥተ የምጥልብን ከዛ ከውብዬ የሌለችበት ቤት አንተ እንደዚህ አይነት የምታደርገው ምን አይነት ነው? ውጪ ሆነ ውጡ ብሎ እንግዲህ ትናንትና እንግዲህ ያ ሁሉም አርቀዋል። ምን አይነት ነው የሚሆን ነው? ናሆን እንዲህ አይነት ነገር የሚሰራው፣ የሌለበት ነገር ማለት ነው። በጣም ተበላሽተዋል ማለት ነው። የዘንድሮስ ጉድ ነው። ውብዬ በገዛ በእጅቷ የተደበደበች እንግዲህ ራስ ናት። ገና ናት፣ ገና እንትን ያላለች ያንጠነከረች ሴት ናት። ገና ከልጅዋ ተም አውጥቶ ጥሏት፣ እንደገና ደግሞ መልሶ ዛሬ ደግሞ በውሽማዋን አስመታው ማለት ነው። በፍቅረኛው አስመታት ማለት ነው። መታት፣ መታቻት፣ ምንቀራት፣ መታቻት፣ እውነት ምንቀራት እንዲህ ሰላም ደግሞ አለች። የሱ የአጎቱ ልጅ ናት ሰላምዬ። አያይታችኋታል በፊት አግብታ ነበረ ወልዳለች። እሷ ማለት ነው እንግዲህ፣ እሷ ነበረች ውብዬ። ልጇን ደግሞ አምጥተዋለች አሁን አምጥታት፣ እሱ እንዳያየው ብላ ደብቃ አስቀምጣታለች። ልጁ ማለት ነው ልጁ ለብቻው ቁጭ አድርጋ ነው አንድ ክፍል ቁጭ አረገቻትና ነው የገባችው ማለት ነው እንደገና ደግሞ ውሃ ነበረ፣ ውሃ እንግዲህ እላዩ ላይ ደፋችበት። ውብዬ ማለት ነው። ለምን እላዩ ላይ ትደፊ? ያለሽ ብላ ቲጂዬ መጥታ እያዘቻት በተራስም አንስታ እንግዲህላይ ሙሉ ቪዲዮን ብታዩ ጉድ ነው የምትሉት ማለት ነው። እንዲ ስኔስ ብሆን ነው የምትሉት ማለት ነው። በገዛ ቤቷ ሁለት ልጆች ባፈራችበት ቤቷ ትዳር በመሰረችበት ቤቷ ትደበደባለች በአሁን የመጣች ወጠጤ ማለት ነው በአሁን የመጣችው ወጠጤ ጂጂ ማለት ነው። ጂጂ የምትባይ ሴትዮዋ ማለት ነው። እን አንቺ ምን አይነት መተት ነው ይዘሽ የገባችው ቤታቸው ውስጥ? ምን አይነት ሰው ነሽ? በህግ አምላክ፣ አረ ውጭላቸው። አረቴ፣ አረቴ፣ ባልና ሚስት እንዲያታደርጉ። አረ ብራንክ ነው ያረጋችሁ እንዲያትሆኑ። እንዴ ብዙ ፋራ አለ ኮዚ ላይ፣ እውነት ብዙ ብዙ ማለት ነው። እኛ እያየነው ነገር እንደ ቆያ፣ አንድ ቪዲዮ እንሰራላችኋለሁ። አንድ አንድ ባሬ ብራንክ አረኮ ብሎ በዱላ ሲቀጠቅጣት ማለት ነው። እውነቴ እኮ ነው። በዱላ ሲቀጠቅጣት ማለት ነው። እኔ ምንም ሳያውቁ እኮ ነው ብራንክ ናቅበታለን ብሎ ገብቶበት እንደዚህ የሰው ህይወት የሚያጠፉትና የሰው ህይወት የሚያበላሹት ማለት ነው። አሁን አንቺ በአንቺ ቤት ደስተኛ ሆነሻል? አሁን ሁ ውብዬ ልጆቿን አን ይዛ ወጣች። በቃ አንቺ ይህን ቤት አየሽ፣ እኔ እቀመጥበታለሁ ብለሽ ነው እንዲህ እንዲህ የምትሆኝ። አረበናሽ አይምሰልሽ። ምናሁ ከውጭ ኩ ምንድን ነው የሚለው፣ ውብዬ ብሞትም አልለያየም እኔ እናሰኮ አንለያይም ግን ስራ መስራት ስላለብኝ ልሰራ ፈልጌ ነው አለ ብለዋል። ወላሂ ትክክለኛ ማለት ነው ብለዋል። ስራ ልሰራ ፈልጌ ነው ስራ እሰራለሁ፣ ምን ልስራ ግን። ውብዬ፣ እኔ ከሷ የምቀይርባት ሰው የለም፣ አንቀይርባትም። የፈለገ ነገር ቢሆን ውብዬ አንቀይርባትም። ውብዬ እንደምወድሽ ታውቂያለሽ ብሎ እዛም ቀን ራሱ አጭር ቪዲዮ ለቀዋል ማለት ነው። ስለዚህ አንቺ ይሄ ቪዲዮን አንሰማሽው መሰለኝ። ይሄ ቪዲዮ ብሰሚ እንደዚህ አቶወኝም ነበረ እንደዚህ አረግሽም ነበረ ማለት ነው። ይህ ቪዲዮ ስላላየሽው ነው። ቪዲዮን ብታዩ እንደዚህ አቶወኝም ነበረ ማለት ነው እና አንቺ አሁን ይፈልገኛል ብለሽ ዝም ብለሽ ህይወትሽን አታበላሽ። የሰው ትዳር አጥበት ብጪ። እንግዲህ እዛም ቀን የውብዬም እናት ውጪ ብላሽ ነበረ፣ እሳቸውም የውቤ እናት ውጪ ብላሽ ነበረ። ምንም አልሰማሽም ማለት ነው። ጭራሽ የባሰብሽ መጣ። አሁን ደግሞ እዛ ቀን እንኳን ዞር ትይ ነበረ፣ አሁን ግን ድብድብ ባመጣሽ የተደባደብሽ ማለት ነው። በገዛ ቤቷ በገዛ ልጆቿ ቤት በገዛ ያረፈችበት በገዛ የደከመችበት እቃዋን የደከመችበት አምጥተሽ አንቺ ቁጭ ብለሽ እሷ እዛ የሰው ቤት ውጭ አልሻተኮው አንቺ ውጪ ሂጂ። እናንተ እኔ አልወጣ አለቻት። ሂጂ ውጭ ትላታለች። አንቺ ነሽ ምትወጪ እኔ አልወጣ ልሽ አለቻት። ሂጂ እናት አልወጣ ምትለው ማለት ነው። ናሆም እንዳትነኩብኝ፣ እሷን እንዳትነኩብኝ። አንቺ ጥለሽኝ ሄደሽ ያዳነችኝ እሷ ናት። በጣም መልካም ሰው ናት። ያዳነችኝ እሷ ናት። ህይወቴ እኔ ሁሉ ህይወቴ እሷ ናት። የጠበቀችኝ ህይወቴ እሷ ናት። አንቺ ጥለሽኝ ሄድሽ፣ እርግጠሽኝ ሄድሽ። አንቺ ምንም አያገባሽም። አንቺ እኔ ጋር አትምጪ፣ አልፈልግሽም። ሂጂ ውጪ። አንደኛው ሄደሻል፣ ሂጂ አይላትም ግን በጥፊ ጠፍጥፈዋለች። ጎበዝ ናሆዬ ማለት ውብዬ ማለት ነው። በጥፊ አስነክተዋለች። እንደ ጉዳግ አጩኸዋለች ማለት ነው። እና አሁን አሁን ብራንክ ነው ያሉ ማለት ነው። ትዳራሻቸው እያፈረሱ ነው ትዳራቸው ቤታቸውን እያፈረሱ ነው። ህይወታቸውን እያፈረሱ ነው። በእነሱ ቤት ግን ትዳር እንትን መስርተና ሰርተናል ይላል። ግን ወሬያቸው እንደሚሄድ ይሄ ወሬያችሁ እናንተ ያው ድርግነቱ ወሬያችሁ ሊሄድ ፈልጋችሁ ነው። ለሱ ፈልጋችሁ ነው እንጂ እንዲ የምትሆኑት ማለት ነው። እንዲህ ውብና ሆ ተመቼ ነው እንደዚህ አይነት ነገር ሲሰራ የምናየው ማለት ነው። ረ ናሆ በጣም ጥሩ ሰው ነበረ፣ እውነት ጥሩ የተከበረ ልጅ ነበረ። ግን አሁን በቃ ወረደ፣ የወረደ ሆነ እንጂ በእውነት የወረደ ሆነ። በእነዚህ እነዚህ ቅሌተ ነገር አመጣ እንጂ ረ ናሆ በጣም የተከበኔ ውብዬ፣ በህይወቴ ያለው እስካሁን በሰራችሁ አንድ ቀን ቪዲዮን ተወንድ ጋ አይተናትም። ብራንክ አድርጋውም ተወንድ ጋር አድርጋው አታቅም። ብታደርገውም እሷና እሱ ብቻ ቤት ውስጥ ማለት ነው ቤት ውስጥ እንጂ አንድ ተእንትና ጋር ተእህቱ ጋር አብሮ እንጂ እሱ ለብቻው እንደዚህ ወንድ አምጥታ እንደዚህ ብራንክ አድርገው አታቅም። እሱ ግን ስንቴ መሰላችሁ እያስለቀሳት ያለ ማለት ነው። ስንቴ ናችሁ እያስለቀሰ። ዛሬ እኮ ሰላም ራሱ አልቅሳለች ማለት ነው። የሚያረጉት መታቻ ተተውኩ እንዲ ሰው እንዲ ይመታል? እንዲ በገዛ ቤቷ፣ ቱቱቱቱቱቱ። አይ ቅሌት፣ አይ መቅለል፣ አይ መግማማት። አሉ ማማ ዝናሽ ትንሽ አታፍሩም እንዴ? ትንሽ አታፍሩም እንዴ? እንደው ጭራሽም ውብዬ ተናዳ ነው። ወንዱ ምን እንትን ቢኖርሽ ነው ክብር ቢኖርሽ ነው መጥተሽ የምትመችኝ እኔ አለቻት። እና አመታሻለሁ፣ ገና አደርግምሻለሁ አትላትም አደርግምሻለሁ ገና አለቻት። እና እረ ተው ይቅርባችሁ። እኔ ምለው አሁን ይሄ ብራንድ የምትሉት ነገር ይሄ እንደዚህ አይነት ነገር የምትሉት ነገር ይቅርባችሁ፣ ይቅርባችሁ። ዙሮ ዙሮ መለያ ነው የሚመጣው። የሰው መጫወቻ ነው የምትሆኑት፣ ቅሌታም ነው የምትሆኑት። ይቅርባችሁ። ውብዬ ምንም ምንም የሚወጣባት ልጅ አይደለችም። ውብ የሆነች ልጅ ናት፣ በዛ ላይ ጸባዩዋ በዛ ላይ አነጋገረዋ በዛ ላይ ሙያዋ በዛ ላይ ደግሞ ያንተ ያላት ክብር የሰው ያላት ክብር የቤተሰብ ያላት ክብር ይቺ ልጅ ማለት ነው። ምን ይወጣላታል? ምን ይወጣላታል? አሁን እዛ ጋር እፍ ስትባል እንደ ንፋስ ልም ብላ ግድግዳ ላይ የምትለጠፍ ይዘህ መጣ እሷን እንዲህ የምታስመታት ማለት ነው። እሷ እኮ እናቴ ደክሟታል፣ ሁለት ልጆች ወልዳ አሁን ገና እራስ ናት። ገና አላረስካት? ምን አላልካት? እሱ አላህ ይስጠው ወንድም ፍየል አምጥቶ አረደላት። አዎ አላህ ይስጠው ፍየል አምጥቶ አረደላት። እሱ እንጂ ቤት ውስጥ ምን ነበረ? ምን ነበረ? አንተ ራሱ ማለት አንተ ተሴት የዘለልክ ቤት ውስጥ ሚስቴ ትወልዳለች ብለህ እንኳን አንድ ነገር ሳታረግ፣ አንድ ነገር ሳታዘጋጅ፣ ዝም ብለህ በቃ እንደ እንትን፣ እንደ ቦጠጤ፣ ወን ልጅ እንደሌለው ሰው አድርገህ ዘንጠህ መንበርተህ ጸጉርህን ቀለምን ቀብተ ፊትህን ሜካፕ ተቀብተ ቅንድብህን ተቆላልተ ተቆላልቶ ወጥተህ ቲጂ ጋር እንደዚህ አይነት ስራ ትሰራለህ ማለት ነው። አቶ ቲጂ ተቆላልታ ሱሪያ ዛሬ ደግሞ ኩፍያዋን አድርጋ አድርጋለች እንደ ሾርጣ ማለት ነው። እንደ ሌባ ኩፍያዋን አድርጋ ምንም አትታይም። አንገቷን ደፍታ ማለት ነው። የምትሰራው ስራ አንገትህን ደፍታ ማለት ነው። አንቺ ባለጌ እውነት ይበቃሻል። ከእንግዲህ ይበቃሻል ውብዬ፣ የሚበቃ ታክል አስለቅሰሻታል፣ የሚበቃ ታክል አስገሻታል። ውብዬ ግን በጣም ጎበዝ ሰው ጠንካራ፣ በዚህ ዩቱ ማለት ነው ብዙ ጠንካራ ሴቶች አሉ በእውነት ብዙ ብዙ የቻሉ ችሎታ ያላቸው፣ በቃ ታውቃላችሁ፣ እየመጣባቸው ሁሉም እያሳለፉ እያሳለፉ ማለት ነው በቃ አሉ። የመጨረሻቸው ግን አላህ እንደሚያሳካላቸው ታውቃላችሁ እነዛ ግን እንደሜዳ ላይ እንደሚወጥቁ ማለት ነው። እና ይሄ ነገር ጥሩ አይደለም። እናንተም እውነት ይሄ እኮ ሞት የምታስቀምጡ ማለት ቤተሰቦቹ ማለት ነው። ይሄ ብራን ባል ነገር ይቅር። ጊዚ አሁን መጥተሽ ና ውብዬን አትበጥብጫት። ገና እራስ ናት ገና ገና ምንም ያልታረሰች ሴት ናት። እና እንደዚህ አይነት ሰው ልጇን ታሳድግበት አሁን እራስ ናት። ሰው ምን ይላል እናንተ ልጆቿን ሰው ቤት በሚዟቸው ማለት ነው። የብቻዋ ብልሽትም ማለት ነው። ትንሽ አይከብድህን? ትንሽ እልህና አይሰማህም? ከሷ ጋር ይዋጥልሃል። ቁጭ ይለሰው ሲጠጣ እንኳን ውሃ ማለት ነው። የልጁ ቅዘ የልጅ ቅዘን አምጥታ ብትረጭብህ ይሻል ነበረ ማለት ነው። አንተ ልክ ትገባ ነበረ ማለት ነው። ውሃ ስለረጫች ብህ ጨረርህን እንደዚህ የተጨናጨነችው ማለት ነው። ጨረርህ ጂጂ ማለት ነው። እንደዚህ የሆነችው ማለት ነው። እንዲህ ትንሽ አይከብዳችሁም? እንደ እና ቤተሰብ እውነት በጣም የሚገርም ነው፣ ያስጠላል እውነት እንደዚህ አይነት ብራንክ እንደዚ አይነት የሚያረጉት ነገር ስራ ማለት ነው በጣም ነው የሚከብደው ላቸው ያለ በእውነት ይኸው፣ እስካሁን ማለት ነው ነገሩ እየከረተተ የነገሩ እየጨመረ እየጨመረ በቃ እየበዛ እየበዛ እየበዛ ነው የሚሄደው ማለት ነው። ምንም የሚቀንስበት ነገር የለም ማለት ነው። ብራንክ ነው ዛሬ ይተውታል ብለን ቤተሰብ ስንገባ እውነተኛ ነው እረ ዛሬ ሰው አይ አውቆ ነው እንደዚህ አይነት ነገር እውነት አይሆንም። ና አሁን አይሰራም ብሎ ሲባል እውነትም ነው እውነት ነው የሚመጣው። እና በጣም ብቻ ከባድ ነው ያለው ነገር ማለት ነው። ቤታቸው ውስጥ ምን ሰይጣን እንደገባባቸው አላውቅም። ምን አይነት ያው መተት ነው የሚሰራባቸው የተባለ፣ እንግዲህ መተቱ እንደዚህ አይነት ከሆነ እንግዲህ እኛ ራሳቸው ግልብጥ እዛው ማለት ነው። በጣም የሚያስጠላ ነገር ነው ማለት ነው። እና ይህን ነገር ደግሞ ቋጫ ሴት ሰው እሸዊት ሲቆይ እናተብል ሰው አይመጣም አሁን ውስጥ ሰው አለ፣ ሰው ይመጣል፣ ሰው ሊመጣ ሰው ምን ይላክ ያለና ሰው እንደዚህ ሲትሆንም ማለት ነው። እንደዚህ የሆነ አስቂኝ ትክክሉ ማለት ነው እና በጣም ከባድ ነው ወላህ ያለው። ያያችሁት ነገር ቪዲዮ ገብታችሁ እስከ መጨረሻ ብታዩት ማለት ነው፣ እነሱ ቤት ገብታችሁ፣ ውብዬ ቤት አዲስ እንትን ቻና ከፍታለች። የእሷ የቆይቷል ቻናው ከተከፈተ በእሷ ቤት ነው የተለቀቀው። በናሆም ቤት ተለቀዋል፣ በእሷም ቤት ተለቀዋል፣ ቪዲዮን ማለት ነው። እና ብቻ ከባድ ነው ነገሩ ማለት ነው። በጣም ይከበደል በጣም ይከብዳል። እንደዚህ አይነት ነገር ታይቶ ማለፍ አይቻልም ማለት ነው በነገሩ። እንደዚህ አይነት ነገር እየተደጋገመ ነው ማለት ነው። እነሱ ቤት ድብድቡ እየተደጋገመ ነው ማለት ነው። ቢሊዮን እስከ ሲያርቅ ድረስ እኮ ይተንጨላጨሩ ነው እንዴ? ይሄ እኮ ብራንክ ቢሆን እኮ ማለት ነው። ብራንክ ቢሆን እኮ ትንሽ እንኳን ቪዲዮን ሰርቶ ብራንክ ነው ተረጋጊ ይባላል። ይሄኮ ብራንካዊ እኔ እንጃ ብቻ እውነትን እውነቱን ብቻ ያለህ ያውጣው እንጂ እኔ በጣም ነው ግራ የገባኝ ማለት ነው። የሰው ልጅ እንደዚህ ለፍተው ለፍተው ደክሞ እንደዚህ እኖራለሁ ብሎ እንደዚህ ህይወቱን ሰጥቶ እን መስርቶ ትዳን መስርቶ የመጨረሻው ግን እንደዚህ ሲሆን ማለት ነው በጣም ያሳዝናል ማለት ነው። በጣም በጣም ለማመን ራሱ ይከብዳል ማለት ነው። ኧረ፣ በጣም ይጨበጨብልሃል እውነት፣ ጎበዝ ጥሩ ነገር ሰራህ ማለት ነው። በአንተ ቤት ወጣት መሆንህ ነው፣ በቃ ፈንደ ፈነዳህ ማለት ነው። እንደ አንዳንዶቹ ወንዶች እንሁን በማለት እንደዚህ አይነት ነገር ልሁን ማለት ነው። ስንቴ ነው ሆናችሁ እናንተ የተጣላችሁ፣ የተታረቃችሁ፣ የተጣላችሁ፣ ያስታረቋችሁ፣ የተጣላችሁ። አሁን በቃ ከላስ ሁለት ልጆች ወለዳችሁ፣ ከብራችሁ፣ ቤታችሁ ቆንጠን፣ ሰከን ብለህ ኑር፣ ሚስትህን በደም ተከባክበህ ኑር። እሷ ተንከባከበ አለች እያየን ነው። ምንም ይወጣላት ነገር የለም። አንድ ጊዜ እንኳን በዚህ አይነት ነገር አይሸባ ነው ሌላ ሴት ጋር ሄድኳለሁ ብትል ታፍራለህ እንጂ ምንም እውነተኛ የምታገኘው ነገር የለም። ስለዚህ ቤተሰብ፣ እንግዲህ የዛሬ ቪዲዮን ይህን ይመስላል። እናንተም አሳባት ሲያታችሁ ኮሜንት ላይ አስቀምጡ። በሌላ ደግሞ በአዲስ እስከ ስንመጣ ድረስ መልካም ጊዜ መልካም ቀን ይላችሁ። ባይ ባይ